ዋቅ ብለው ነው ወይም ዲዛይነር ዋቅ ስራ። እንግዲህ ዲዛይነር ነኝ። ወደዚህ ስራ ከመጣት ዘንድሮ አራት ዓመት ነው። እውነት ለመናገር የዛሬ ዓመት ኢሬቻ ነገ እስከሚሆን ድረስ ነው ትዛዙን የተቀበልኩ የነበረው። ዋዜማውን ድረስ ባህሉ ቅዳሜ ነው እስከ አርብ ድረስ ኦርደር የተቀበልኩ ነበር። ዘንድሮ ግን እንዳየው ከሆነ ከሰመረ የመለስኩት ነው ከ15 ቀን በፊት ነው ኦርደር ራሱ ያቆምኩት ያለቀው ምክንያቱ ኦርደር በጣም ብዙ ስለሆነ ዘንድሮ፣ በጣም ብዙ አንድ ግሩፕ 20፣ 30፣ 50 ሰው ሆኖ ስለሚመጡ ይሄን ብቻ ሳይሆን ደግሞ ዘንድሮ የመንግስት ሰራተኛ እንዳለ ነው። ኦሮሞ ተወላጅ ብቻ ሳይሆን የመንግስት ሰራተኛ የተባሉ ሸገር ላይ ያሉ እዚህ አዲስ አበባ ሁሉም ነው ያሰራው። ስለዚህ በጣም የሰው ፍላጎትም ከጥሩ የተሻለ ነው። አንደኛ ኢሬቻ ማለት ፍቅር ነው። አንድ በጣም በትልቅ ማከብሮ በዓል ስለሆነ እንደ አንድ ዲዛይነር ለእኔም ስራ ፈጥሮ ከኔ ውጭም አሁን ከኔ ጋር የሚሰራ የኦሮሞ ልጆች ብቻ አይደሉ አሉ ብሔር ብሔረሰቦች አሉ፣ ጥልፍ ላይ፣ ስፌት ላይ አንድ ልብስ ትእዛዝ ተቀብለን ተሰርቶ ከስተማር ጋር እስከሚደርስ ብዙ እጅ ይነካል እና ለብዙ ወጣት ስራ ፈጥሯል። የተሻለ ነው የተሻለ እኔ አሁን ብዙ ኦርደር ሲቀበል ለብዙ ሰው ደግሞ ስራ እፈጥራለሁ ማለት ነው። ስለዚህ ያው ለኛ ትርፉ አንደኛ ስራ ነው። ይህ ስራ ልክ ኢሬቻ ሲደርስ አይደል? መጥቼ ቤት ተከራይቼ ስራውን የሚሰራው ችን ድለዋን ብቻ መጠቀም ኢሬቻ አዲስ አበባ ላይ ብቻ አይደል የሚከበረው። ከአንድ ሳምንት በፊት ወደዚህ ወደ ሻወልጣ አልፈዋል። እዛ ላይ ሰርቴናል ልክ የአዲስ አበባ እንዳለፈው ደግሞ ዱባይ ላይ ያለ፣ ካናዳ ላይ ያለ፣ አሜሪካ ላይ ያለ የነሱ ትዕዛዝም እጃችን ላይ ያለ ሰርተን በዲኤችል እንልካለን። ወደ ወደ ውጭ ኤክስፖርት ማድረግ ማለት ቀላል አይደለም። በዛ ላይ በእኛ ደረጃ ከውጭ እቃ ዝም ብሎ ያለ ቀረጥ አይገባም እና የሀገር ባህል ልብስ የሩም ኦሮሚያ ብቻ አይደለም እንዳልኩ፣ ያ በሻም የማንኛውም ብሔረሰብ ወደ ውጭ ኤክስፖርት ማድረግ ማለት ቀላል አይደለም እና እድገቱ እስከ ውጭ ድረስ ማለት አለማዊ ሆነዋል ማለት ነው። ይሄንን ልብስ የአባገዳ ልብስ ነው፣ ዲዛይን የተደረገ ነው። ኖርማል ኦሪጂናሉ አለ አባገዳ የምጠቀመው ዲዛይን ስናረግ ደግሞ ቀለል ተደርጎ ይሄ አሁን እርቻ ላይ መጠቀም ይችላል። ከእርቻ በኋላም አሁን እረቻ በአመት አንድ ነው። በአመት ግን አንድ ሰው ወይ አንድ ቤተሰብ ብዙ ፕሮግራም አለ። ቸርች ራሱ ለብሶ መሄድ ይችላል። ቀለል ተደርጎ ማለት ነው።